ሰላም ሰላም ክቡራትና ክቡራን ተከታታዮች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም ተገናኝተናል። በዛሬው ፕሮግራሜ ይርጋ በአሰሪና ሰራተኛ ክርክር ላይ ምን ይመስላል የሚለውን የምናይ ይሆናል። ከዛ በፊት የአሰሪና ሰራተኛ ህግ ምንድን ነው ይርጋ ማለትስ ምንድን ነው የሚለውን ማየት መቻል ይኖርብናል ማለት ነው። ለዚህ አስተማሪ ቻናል አዲስ ከሆናችሁ ቻናሉን ላይክ ሼር ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮት እና እጠይቃለሁ። ይርጋ በአሰሪና ሰራተኛ ህግ ምን ይመስላል የሚለውን የምናይ ይሆናል ማለት ነው። የአሰሪና ሰራተኛ ህግ የሚባለው በመሰረቱ በአሰሪና በሰራተኛ መካከል የሚደረግ ስራው ላይ ተመስርቶ በአሰሪና በሰራተኞች መካከል የሚፈጠሩ ውግድም መሰረት ያደረጉ ግንኙነቶችን የሚመራ የሚቆጣጠር ህግ ነው። የአሰሪና ሰራተኛ ህግ ኢምፕሎይመንት ሎ ወይም ሌበር ሎ በመባል ይታወቃል ማለት ነው። በዚህ በአሰሪና በሰራተኛ ህግ ላይ ይርጋ አለ። በአሰሪና በሰራተኛ መካከል በሚፈጠሩ ክስ ወይም የመብት ጥያቄ በሚነሳበት ጊዜ ያንን የመብት ጥያቄ የሚነሳበት የራሱ ጊዜ ገደብ አለው ማለት ነው። ዛሬ የምናየው ይህን ይሆናል ማለት ነው። በመሆኑም ግን ይርጋ ምንድን ነው የሚለውን በድጋሚ ለማስታወስ ያህል ይርጋ ማለት አንድን መብቱ ወይም ጥቅሙ የተነካበት ሰው በሌላ ሰው ላይ ክስ፣ አቤቱታ፣ ወይም ይገባኛል ጥያቄ እንዲያቀርብ በህግ ተለይቶ የተቀመጠ የክስ ማቅረቢያ ጊዜ ነው ማለት ነው። ይርጋ ማለት የአሰሪ እና ሰራተኛ ህጉም መብትና ጥቅሙ የተነካበት ሰራተኛ ወይም አሰሪ ክሱን የሚያቀርብበት በህግ የተቀመጠ የክስ ማቅረቢያ ጊዜ ገደብ አለ። በአዲሱ አሰሪ እና ሰራተኛ አዋጅ አንቀጽ 163 ላይ ሰራተኞች ወይም አሰሪዎች ከስራው ሁኔታ እና በቅጥር ላይ ከተመሰረተ ግንኙነት የመነጭ ማንኛውም ክስ የማቅረቢያ ጊዜ አስቀምጧል። ይህን አንድ በአንድ ለማየት እንሞክረ። በመጀመሪያ በቅጥር ላይ ከተመሰረተ ግንኙነት የመነጨ ማንኛውም ክስ የጊዜ ገደቡ በዚህ አዋጅ፣ አግባብ ባለው ሌላ ህግ በሌላ አኳኋን ካልተወሰነ በስተቀር የመብቱን ጥያቄ ለማቅረብ ከሚቻልበት ቀን ጀምሮ እስከ አንድ አመት ድረስ ካልቀረበ በይርጋ አገዳል ማለት ነው። ስለዚህ በሌላ ህግ ካልተወሰነ በስተቀር አንድ አሰሪ ወይም አንድ ሰራተኛውን ላይ መብት ወይም መብቱን ያሳጣ ነገር ካለ ለዛ ህጋዊ መንገድ ወይም በህጋዊ አግባብ መጠየቅ ከፈለገ መብቱን ማጣቱን ወይም የመብቱን ጥያቄ ለማቅረብ ከሚችልበት ቀን ጀምሮ እስከ አንድ አመት ድረስ ማቅረብ ይኖርበታል። ይህን ካላቀረበ በይርጋ ይታገዳል ማለት ነው። ሌላኛው ሰራተኛው የስራ ውሉ ከህግ ውጭ ተቋርጦብኛል በማለት ወደ ስራው ለመመለስ የሚያቀርበው ክስ ውሉ በተቋረጠ በሶስት ወር ጊዜ ውስጥ ካልቀረበ በይርጋ ይታገዳል ማለት ነው። ሰራተኛው የስራ ሁሉ ከህግ አግባብ ውጭ ተቋርጦበት ሊሆን ይችላል። አንድ ስራ አሰሪ ሰራተኛውን የተፈለገ ማባረር አይችልም። በአዋጁ ሰራተኛውን ከስራው ሊያሰናብቱ የሚችሉ ተግባራቶችን ፈጽሞ ካልተገኘ ከህግ አግባብ ውጭ የተፈጸመ የስራ ስንብት ነው። በዛ አግባብ መሰረት ወደ ስራ ልመለስ ይገባል ብሎ አንድ ሰራተኛ የሚያቀርበው ክስ በሶስት ወር ውስጥ ማቅረብ መጠለብ ነው። በሶስት ወር ውስጥ ካላቀረበ በይርጋ ይታገድበታል ማለት ነው። ሌላኛው ሰራተኛው የሚያቀርበው የደሞዝ የትርፍ ሰዓት ሌሎች ክፍያዎች ጥያቄ መጠየቅ ከሚገባው ጊዜ ጀምሮ እስከ ስድስት ወር ባለው ጊዜ ውስጥ ካልቀረበ በይርጋ ይታግዳል ማለት ነው። ምን ማለት ነው? ሰራተኛው ደሞዝ ይከፈለኝ፣ እንዲሁም የትርፍ ሰዓት ክፍያዎች፣ እንዲሁም ሌሎች ከጥቅማ ጥቅም ጋር የተያያዙ ክፍያዎችን አሰሩን መጠየቅ ይችላል። አዋጁ መሰረት ማለት ነው። ነገር ግን እነኝህን ነገሮች መጠየቅ የሚችለው እድሜ ዘላለሙን አይደለም። ወይም ደግሞ የትም ቆይቶ መጥቶ መብቱን በሚያሰጠው ሁኔታ አርፍዶ መጥቶ መጠየቅ አይችልም። ሰራተኛ የሚያቀርበው የደሞዝም የትርፍ ሰዓትም ሆነ ሌሎች የክፍያ ጥያቄዎች መጠየቅ ከሚገባው ጊዜ ጀምሮ እስከ ስድስት ወር ባለው ጊዜ ውስጥ ማቅረብ መቻል አለበት ማለት ነው ያንን ካላቀረበ በዛ ጊዜ ገደብ ውስጥ ክሱን ካላቀረበ ወይም ጥያቄውን ለፍርድ ቤት አግባብ ላለው ለመዳኘት ስልጣን ላለው ፍርድ ቤት ካላቀረበ በይርጋ ይታገድበታል ማለት ነው። በመሆኑም አንድ ክስ ለማቅረብ ስታስቡ በተቻለ መጠን ጊዜውን ቅቃቹ ማቅረብ መቻል ይኖርባቸዋል ማለት ነው እና ሰራተኛው የሚያቀርበው የደሞዝ የትርፍ ሰዓት እና የሌሎች ክፍያዎች ጥያቄ መጠየቅ ከሚገባው ጊዜ ጀምሮ እስከ ስድስት ወር ባለው ጊዜ ውስጥ መቅረብ መቻል ይኖርበታል ማለት ነው። ሌላኛው የስራ ውል በመቋረጡ ምክንያት በሰራተኛውም ሆነ በአሰሪው የሚቀረው ማንኛውም የክፍያ ጥያቄ የስራ ውሉ በተቋረጠ በስድስት ወር ጊዜ ውስጥ መቅረብ መቻል ይኖርበታል ማለት ነው። የስራ ውሉ በመቋረጡ ምክንያት በሰራተኛውም ሆነ በአሰሪው የሚቀረው ማንኛውም ክፍያ ጥያቄ የስራ ውሉ በተቋረጠ በስድስት ወር ጊዜ ውስጥ ማቅረብ መቻል ይኖርበታል ማለት ነው። በመሆኑም እዚህ ጋር ልብ ልትሉት የሚገባው ነገር ምንድን ነው? እስካሁን ያየናቸው ሰራተኛው ሰራተኛው ውሉ ሲብሉ የስራ ውሌ ከህግ አግባብ ውጭ ተቋርጦብኛል በሚል የሚያቀርበው ክስ ውሩ በተቋረጠ በሶስት ወር ጊዜ ውስጥ ማቅረብ ይኖርበታል። ሰራተኛው አሁንም የደመወዝ ጥያቄ ትርፍ ሰዓት እና ሌሎች ክፍያዎች ጥያቄ መጠየቅ ከሚገባው ጊዜ ጀምሮ እስከ ስድስት ወር ባለው ጊዜ ውስጥ የክስ ወይም የመብት ጥያቄውን ማቅረብ መቻል ይገባዋል ማለት ነው። ሌላው የስራ ውል በመቋረጡ ምክንያት እቺ ጋር ልዩነቷ ምንድን ነው? አሰሪውን የሚጨምር ሰራተኛውም ሆነ አሰሪው የሚቀርብ የሚቀር ማናቸውም የክፍያ ጥያቄ የስራውሉ በተቋረጠ በስድስት ወር ጊዜ ውስጥ ማቅረብ መቻል ይኖርበታል ማለት ነው። በመሆኑም ይህንን የይርጋ ድንጋጌዎች ተላልፈው የሚቀርቡ ክሶች ተቀባይነት አይኖራቸውም እንደ መጀመሪያ ደረጃ መቃወሚያነትም ያገለግላሉ ማለት ነው። በመሆኑ በዚህ አግባብ መሰረት አንድ ክስ ለማቅረብ በምትመጡበት ጊዜ በምትመጡበት ጊዜ የይርጋ ጊዜው ሳያልፍ መቻል መሆን አለበት ማለት ነው። የይርጋ ጊዜ ካለፈ በኋላ ወይም ደግሞ በሕጉ ክስ ለማቅረብ የተሰጠው ጊዜ ካለፈ በኋላ ክስ ብታቀርቡ እናንተን ለወጪ ተከሳሽንም ለእንግልትና ለተጨማሪ እንዴት ነው የውጭና ኪሳራ መዳረግ ይሆናል ማለት ነው ስለዚህ በህግ አግባብ መሰረት በተነገሩት የጊዜ ገደብ ውስጥ ክሳችሁን ማቅረብ መቻል ይኖርባችኋል ማለት ሰራተኞችም ሆነ አሰሪዎች ለዚህ ልዩ ሁኔታዎች ግን አሉ ይህ የተገለጸው የይርጋ ጊዜ ቢያልፍም ሰራተኛው ክስ ማቅረብ የሚችልባቸው አጋጣሚዎች አሉ ማለት ነው እነኛ ምንድን ናቸው የሚለውን ለማየት እንሞክር ይህ የተገለጸው የይርጋ ጊዜ ቢያልፍም ሰራተኛው ከታመመ የሰራተኛው ከመደበኛ የመኖሪያ ስፍራው ውጪ ተዛውሩ የነበረ እንደሆነ፣ ሰራተኛው በብሔራዊ ጥሪ ላይ የተገኘ እንደሆነ በማስረጃ ይህን በማስረጃ የሚረጋገጥ ከሆነ ክሱ በይርጋ አይታገድበትም ማለት ነው። ለምሳሌ እዚህ ጋር በቅጥር ላይ ከተመሰረተ ግንኙነት የመነጨ ማንኛውም ክስ የጊዜ ገደቡ በዚህ አዋጅ አግባብ ባለው ሌላ ህግ ካልተገለጸ በስተቀር በአንድ ዓመት ይቀርባል ብለናል። ነገር ግን ሰራተኛው ይህንን ክስ ለማቅረብ ያልቻለው አንደኛ ታሞ ከሆነ ሁለተኛ ደግሞ በአሰሪው ትእዛዝ ሌላ ሀገር ተዘዋውሮ እየሰራ እያለ ያንን ለሚመለከተው ፍርድ ቤት ክሱ ማቅረብ ያልቻለ እንደሆነ ያንን ያልቻለ እንደሆነ እንዲሁም ደግሞ በብሔራዊ ግዳጅ ላይ ወይም በብሔራዊ ጥሪ ላይ የተገኘ እንደሆነ ይህንንም ደግሞ የይርጋ ጊዜው ሊያልፍበት የቻለው ሰራተኛው ታሞና በትእዛዝ ከዚህ ሀገር ወይም ከሚኖርበት መደበኛ ስፍራ ርቆ እንደሆነ እንዲሁም ብሔራዊ ጥሪ ላይ የሆነ መሆኑን በማስረጃ ካረጋገጠ የሚያረጋግጥ ከሆነ ክሱ በይርጋ አይታገድም ማለት ነው። ምክንያቱም እነኚህ ልዩ ሁኔታዎች ናቸው። መታመሙን ማስረዳት መቻል ይኖርበታል። እንዲሁም በአሰሪው ትእዛዝ ወደ ሌላ ስፍራ መዘዋወሩን ማስረዳት መቻል ይኖርበታል ማለት ነው። እንዲሁም ደግሞ ለሀገራዊ ግዳጅ ወይም ብሔራዊ ጥሪ ተጠርቶ መሆኑን ማስረዳት ከቻለ የክስ ማቅረቢያው ቀነ ገደብ ቢያልፍም እሱን ሊያቀርብበት የሚችልበት አግባብ አለ ማለት ነው። በመሆኑም የአሰሪና ሰራተኛ ህጉ ላይ ያለው የይርጋ ጊዜ ገደብ ይህንን ይመስላል ማለት ነው። በዚህ ጊዜ ውስጥ በተቻለ መጠን ካልታመመ አንድ ሰው ወይ ደግሞ ወደ ሌላ ቦታ ካልተዘዋወረ በስተቀር ወይም ደግሞ ብሔራዊ ጥሪ ላይ ካልሆነ በስተቀር ክሱን በትክክለኛው ጊዜና ሰዓት አቅርቦ ቢጠይቅ በጣም በጣም ጥሩ ነው እና ይሄ ነው የሚመከረው ማለት ነው። ለዛሬ ያዘጋጀውላችሁ ፕሮግራም ይሄንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከንገናኝ